ሰላችሁ አመስግኑ። ክብርና ምስጋና ለመድኃኔ ዓለም ይሁን። የጠፉ በጎች ይመለሳሉ፣ የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ፣ ወደ ቤቷ ይመለሳሉ። ሁለቴ ነው ምላችሁ። ሁላችንም ከዚች ቤተ ክርስቲያን ስንወጣ አስተምሩቷን ሳናቅ፣ ትምህርቷን ሳናቅ ወታል ተንከራተትን ከዛ መንከራተት ደግሞ እቅፍ ድግፍ አርጋ እጠብ አርጋ ለዚህ ወግ ማገር አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋህዶ አማኝናት፣ አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮ በብዙ አቅጣጫ ስለእኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣችሁ ሊሆን ስለዚህ፣ እናቴ ባለሽበት እግዚአብሔር አምላክ ይባርክሽ፣ እግዚአብሔር አምላክ ይባርክሽ፣ እግዚአብሔር አምላክ ይባርክሽ። ስለዚህ እኔ እዚህ ቤተ ክርስቲያን ስመጣ ወደዚህ ወደ ሁለተኛው እውነት ወደ ሁለተኛው ኦርቶዶክስ ስመጣ ለአንድ አላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ህብረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እግዚአብሔር ደግሞ ከእኛ ጋር ይሆናል። ተባረኩል። እሺ፣ በደንብ ልንብላችሁ። እግዚአብሔርን አመስግኑ። ያው እንግዲህ የመጀመሪያ ቀኑ ነው አይደለ ማይክ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ሲይዝ የመጀመሪያ ቀኑ ነው አይደለ? ስለዚህ አሁን በደንብ ተደርታችሁታል፣ እልል ብላችሁ እግዚአብሔርን አመስግኖ፣ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሺ ወደ ትምህርት ነው የምንሄደው። እጥር ምጥን ያለች ትምህርት እጅግ ጥንታዊ የቤተክርስቲያን አባት የእኛ መምህር ሁላችን የምንወዳቸው ለተዋህዶ በተዋህዶ ጉዳይ የማይደራደሩ እመቤታችንን የሚወዱ የክርስቶስን የባህሪ አምላክነት የሚመሰክሩ ለረጅም ዘመናት ቤተክርስቲያንን ከልጅነት ጀምሮ ያገለገሉ ታላቁ የቤተክርስቲያናችን ሊቅ መጋቢያ ይላፍ መምህር ኤፍሬም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋህዶ ጋዜጣ ዋና አዘጋጅ ናቸው። ወደ እርሳቸው በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበሩ አባታችን ቆሞስ መልአከ አርያም አባ ኃይለማርያም የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መምህራችን ልሳናዊ ፍረት መምህር ዓለም፣ መምህር ጳውሎስ፣ የተከበራቸው ሊቃወንቱ ካህናት፣ እግዚአብሔር ሁላችንን ይባርከን። ያለዘ በከመ ይቤ ተንሥአ እዚህ የለም እንደተናገረ ተነስቷል። ትንሣኤውን እንደሚነሳ የተናገረ ራሱ ባለቤቱ ጌታ ነው። ይህን ቃል ደግሞ የተናገረ የእግዚአብሔር መልአክ ነው። በማቴዎስ ወንጌል በምዕራፍ 28 ቁጥር አንድ ጀምረን ስናነብ እናገኘዋለን። እንግዲህ ትንሣኤው በዚህ በወርኃ ትንሣኤ ሌላ አይሰበክም፣ ነውር ነው እና ምንድን ነው ጌታ በዕለተ ዓርብ ምሽት በዮሴፍ በኒቆዲሞስ እጅ ከመስቀል ላይ ወርዶ በዮሴፍ በኒቆዲሞስ ዮሴፍ በገዛው ዮሴፍን ባዕል የሚለው ይህንን በፍታ ስለገዛ ነው። ጆሮሩህ ደግሞ ስለከፈነ ነው እና ዮሴፍ በገዛው ንጹሕ የተልባገር ሀገር ልብስ ዮሴፍና ኒቆዲሞስ ጌታን በሌሊት ዓርብ ምሽት ከፍነው ቀበሩት ይላል። እና ሲቀብሩት እናቶች ነበሩ። የእነሱን በረከት ያድርግላቸው እናቶቻችን፣ እህቶቻችን ሲያሜን ነው። ጌታ በስቅለት ዕለት ሲሰቀል መከራውን ዓርብን በሙሉ ከመስቀሉ ስር የዋሉ እናቶች ሲቀበር የሚያዩ እናቶች እና ጌታ በዚህ በልማደ በስርዓት አይሁድ የሟቾች ሥጋ በሽቱ ይቀባ ስለነበረ እናቶች የጌታን ሥጋ ለመቀባት ሌሊት ቀደም ብለው ወደ ጌታ መቃብር ሄዱ ይላል እና ወደ መቃብሩ ደግሞ ያው እንደተጻፈ እንደምታዩት እነሳለሁ ብሏል ብለው ጲላጦስን አሳዝዘው በጲላጦስ ማህተም በእነሱም ማህተም መቃብሩ የጌታ መቃብር ተቆልፎ ተዘግቶ፣ ከመዘጋቱም በላይ ደግሞ ጦር የለበሱ ሰዎች በዳም ይህን አስተውሉ፣ ጦር የታጠቁ ሰዎች አራት ጭፍራ ኃይል መቃብሩ ሌሊት እንዲጠብቅ ተደርጎ ነበር ይላል። እናቶች ግን ጌታን ስጋውን እናገኛለን ብለው ቀደም ብለው በሌሊት ወደ መቃብር በጨለማ መቃብሩ አጠገብ ደረሱ፣ ነው የሚለው። ጧት ጧት ቤተክርስቲያን የምትመጡ ሁሉ የሆነው ጉዞአችሁ የእነሱም ጉዞ ያድርግላችሁ። ቤተክርስቲያን ነይ ሄዱት እነዚህ እና ወደ መቃብሩ ሲጠዱ ሲደርሱ አንድ ድምፅ ሰሙ፣ ነው የሚለው። አንትሙሰ ኢትፍርሁ እስመ አአምር ከመ ታሰሱ ክርስቶስሃ ዘተሰቅለ እናንተስ፣ አትፍሩ የተሰቀለውን ክርስቶስን እንደምትሹ አውቃለሁ ። መልአክ ነው ያናገራቸው። ጨለማ ውስጥ የሚሰማ ወይም አውሬ አሁን የምንጠብቀው ጠብቀው እንደው ወይም ዱርዬ ወይም ቆም ምናምን እንዲል ነገር ነው። ጉቶ ሁሉ አጅብ ነው አይደለም? በጨለማ እናቶች ግን እጨለማ ውስጥ ጉዟቸው ላይ አትፍሩ ይህን ቃል ያሰማን። አሁን ጉዟችንም ያው ተመሳሳይ ነው፣ ጨለምለም ያለ ነው አይደለም? ይመናል አትፍሩ የሚል ድምፅ ያውም የመላኩ ድምፅ ሰሙና። እናንተስ የተሰቀለውን ክርስቶስን እንደምትሹ አውቃለሁ። እና ተራአያ ሀበ ተቀብረ የተቀበረበትን ኑና እዩ ብሎ እንግዲህ የመላክ ድምፅ ነው ይሄ። ያንን የተገጠመውን ድንጋይ መላኩ ፈነቅለው ነው የሚለው። ግን ወታደሮች ነበሩ የሚጠብቁ እነሱ ወኮነ ትልቅ ንውፁ ስታ ሆነ። እነሱ ወኮኑ ከመአብ ድንት ከመ የተጨመረ ደማቸው ስለሚሰራ እንጂ የመቃብር ሬሳ ማለት ናቸው። ደንግጠው ፈዛው ከነብረታቸው ሲደነዝዙ፣ እናቶች ግን አይዟችሁ ተብለው የጌታን ተገጥሞ የነበረውን መቃብር ከባዱን ድንጋ መላኩ ፈነቀለው። ከባዱን ነገር መላኩ ያቀልልለ ወላጅ የከበ ነገር የለባችሁ ያቀለል ያይፈንቅልላችሁ፣ አሜን። ጌታ ከሞት ሲነሳ፣ በነገራችን ላይ ጌታ ከሞት ሲነሳ መቃብሩ እንደተዘጋ እንደተቆለፈ እምለውን ሰሙኛላችሁ። ትንሽ ነው የምናገረው፣ እንደተዘጋ እንደተቆለፈ፣ ከተዘጋ መቃብር ነው የተነሳ። አሁን ሁል ጊዜ የምንለው ክርስቶስ ተንሳ እሙታን በዐቢይ ኃይል ወሥልጣን፣ በታላቅ ኃይልና ስልጣን ከሞት ተነሳ ስንል መቃብሩ አይሁድ እንዳተሙት እንደተዘጋ ነው። መቃብሩ ድንጋው የተነሳ ሴቶቹ ተነስተዋል ብለው የሚናገሩ ነው። ይህ ማለት ምንድነው? ጌታ ሲጸነስ የንጽህት ቅድስት ድንግል ማርያምን ማየተ መድንግልና ሳይለውጥ ነው የተጸነሰ። ሲወለድ ማየተ መድንግልና በድንግል እንደሆነች ነው የወለደችው። ልክ ይላል የሁዱ ድርሳነ ማህዌ ወከመ እያርሃወ ማየተ መድንግልና አለ እሙ የእናቱን ድንግልና ሳይለውጥ እንደተወለደ ከመቃብርም ሲነሳ ከተዘጋ መቃብር ነው የተነሳ። ለዚህም እንደ ዋናው ማስረጃ በስምንተኛው ቀን ጌታ ሐዋርያት ሁለት ጊዜ ነው የገባ። በስምንት ቀን ጌታ በዝግቤት ሁለት ጊዜ ነው የገባው። ሐዋርያት ቤት ቆልፈው ዘግተው ሳለ ተጨንቀው ሳለ፣ መስኮቱ፣ በራፉ በተዘጋ ቤት ገብቶ ሳይከፈት ሐዋርያትን ሰላም ለእናንተ ይሁን ብሏል፣ አይደለም? አሁንም ጌታ ሰላም ይስጥን። አዘን ላይ ነው ያለን አይደል ነው መቼም ኢትዮጵያውያን፣ እስቲ እናስባት። ብዙ ጭንቅ አለ አይደለ ሁሉ ሰው ባና በዚያ በተዘጋ ቤት የገባ ጌታ ከሞት ሲነሳም በተዘጋ መቃብር ከተዘጋ መቃብር ነው የተነሳ። ጌታ ከሞት ሲነሳ ሴቶች ኑ እዩ፣ ህዱና ለሐዋርያት ንገሩ የተባለው ደግሞ ምን ለሐዋርያት ንገሩ የተባለበት ዋናው ዋናው የቀደሙ ምራን የሚሉት በዚህ በማቴዎስ ወንጌል በምዕራፍ ዘጠኝ ቁጥር 34 ላይ የዮሐንስ ደቀ መዛሙርት ወደ ጌታ መጥተው እኛ የዮሐንስ ደቀ መዛሙርትና ፈሪሳውያን ስንጦም ያንተ ተማሪዎች አይጦሙም ብለውት ነበር። ጌታ ደግሞ ሙሽራው እያለ ሚዜዎች አይጦሙ የሚል ተጽፏል እዚህ እና ይሄ የተፈጸመው ቅድም እንዳልኳችሁ በለትር ምሽት ሐዋርያት ጌታ ከተቀበረ በኋላ ባሉበት ማዕድ ሰርተው ሊበሉ ሲሉ ሐዋርያው ያዕቆብ ጌታዬ ከሶስት ቀን በኋላ እነሳለሁ ስላለኝ አልበላም አለ። እንግዲያስ እኛም አንበላም ብለው ዓርብ ማታ ነው ማዕዱ የታጠፈ። የቀድሞ መነኮሳት የሚጾሙት ሐሙስ ማታ፣ ከሐሙስ ማታ ከበሉ ስንዛ ይሄ አክፍሎት የሚባለው ይሄ እና ሐዋርያትም አክፍለው ስለነበረ ሂዱና ለደቀ መዛሙርቱ ንገሯቸው የተባሉ እህልም እንዲቀምሱ ነው እና የታ ኢየሱስ ክርስቶስ ለደቀ መዛሙርት ሲነገራቸው፣ እነ ጴጥሮስ እና ዮሐንስ ወደ መቃብሩ ሄደው ከመቃብሩ ለስ ብለው ሲመለመ፣ መጀመሪያ ዮሐንስ ያው ጳጳስ እያለ ይተረጎማል። ይሄ ዮሐንስ ወጣት ስለሆነ ቀድሞ ደረሰ። ሽማግሌው ጴጥሮስ ደረሰ፣ ወደ መቃብሩ ገባ። ጴጥሮስ አመነ። ዮሐንስም ገባ፣ ግን በመቃብሩ ውስጥ ዮሴፍ የገዛው ጨርቅ ጥብሉለ እንተ ባይቲቱ ያኔ የተጠቀለለውን ሰበንም አዩ እና ሰበኑን አይተው ትንሳኤውን አምነዋል። እንግዲህ ጌታ በዕለተ ዓርብ ሲሰቀል ራቁቱን ነው የተሰቀሉት። ልብሱን ተካፍለው ወስደዋል። እንደገና ዮሴፍ የገዛው ጨርቅም ስጋው የለበሰው ከመቃብሩ ነው የተገኘ። ጌታ ኢየሱስ ክርስቶስ ከሞት ሲነሳ ጨርቅ አይደለም የለበሰው። ይዋደገ ንዴተላ ወይ ገባ ወተመይ ታህለ ስርዓት ይወግም ይባላል። ጌታ ሲነሳ ከሞት ጨርቅ አይደለም ራሱ። ልብሱ እሳት፣ ክዳኑ እሳት ብርሃን ስለሆነ ብርሃን ላይ የሆነው መድኃኒዓለም ብርሃነ ትንሳኤ የሚባል ነው። ብርሃነ ትንሳኤ የሚባል ዋናው ትልቁ መልእክት ነው። ብርሃነ ትንሳኤ የሚባል ብርሃን ነው። ከዚያ በኋላ እሱ እና እንግዲህ መድኃኒዓለም ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ተነስቷል። በእውነት ተነስቷል። በሎስ ይሁላችሁ። እንግዲህ መሌላ መምህር ስላሉ እንዳላበዛ ነው። እንዴት እንደተነሳ ቀኖችን ልንገራቸውና ልጨርስ። ምንም ብዙ መናገርም አያስፈልግም። ምንድን ነው ጌታ ሶስት ቀን ሶስት ሌሊት ከፍርስ ሙቶ ተነሳ ስንል እንግዲህ ትንሣኤው ራሱ እነሳለሁ ና ያለ መላኩም እሱ እንዳለ ተነስቷል ና ያለ ትንሣኤው ቀድሞ በነቢያት የተነገረ ነው። ራሱ ጌታም ዮናስ ሶስት መዓል ሶስት ሌሊት በከርሰ መቃብር በዓሣ አንበሪ ሆድ እንደነበረ መጽሐፍ ቅዱስ ትክክለኛ ነው እና ሶስት ቀን የሚሞላው መምህራነ ቤተክርስቲያን የሚሉት ሐሙስ ምሽት ለጸሎት ሐሙስ ምሽት ጌታ ይህ ስጋዬ ነው ይህ ደሜ ነው ብሎ ህብስቱን ለውጡ ከሰጠበት ከእርሰ ሐዋርያትን መቃበር አድርጎ ይላሉ መምህራ ሌሎች የሚሉት ግን ይችን ተናግሬ ነው መጨረስ አርብ ጠዋት ከአንድ ሰዓት እስከ ስድስት ሰዓት ቀን ነው አደለም፣ ከስድስት ሰዓት እስከ ዘጠኝ ሰዓት ቀኑ ጨልሟል፣ ታውቃላችሁ አደለም፣ ከዘጠኝ ሰዓት እስከ ስድ ቀኑ እንደጨለመ፣ ይቺ ከስድስት ሰዓት እስከ ዘጠኝ ሰዓት ያለችው ጨለማ አንድ ሌሊት በሞት በመዳን ያለ ቃል ያዙ ዝም ብሎ ጮህት ጫ ያሉ ከዘጠኝ ሰዓት እስከ ከስድስት ሰዓት እስከ ዘጠኝ ሰዓት ያለው አንድ ሌሊት ከጠዋቱ አንድ ሰዓት እስከ ስድስት ሰዓት ያለው አንድ ቀን። እንደገና የአርብ ሌሊት ስንተኛ ሌሊት ይባላል? አልሰማችሁም? የአርብ ሌሊት ስንተኛ ሌሊት ይባላል? ሁለተኛ ሌሊት ነው የሚባለው። የቅዳሜ ቀን ስንተኛ ቀን ይባላል? ሁለት ቀን እኮ ከአርብ ላይ ይዘናል። የቅዳሜ ቀን ስንተኛ ቀን ይባላል? ሶስተኛ ቀን የእሁድ ሌሊት ስንተኛ ሌሊት ይባላል? እንግዲህ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ ተነሳ። ይሄ የመምህራ ምንምናል ይዋን ጊዜ ተረቱን ፖለቲካውን ትቶ በቤተ ክርስቲያን ቀለም ውስጥ መግባት ጥሩ ነውና ይህ ነው። እግዚአብሔር ሁላችንን ይባርክን፣ አገራችንን ይባርክልን። ዛሬ አገራችን እንግዲህ ኢትዮጵያችን ግርማዊ ጃኖሄ አዲስ አበባ የገቡበትም ሚያዝያ 27 ቀን ኢትዮጵያ ከ5 አመት የጠላት ወረራ በኋላ ነፃ የወጣችበት ነው። አሁንም ጌታ ሰላም ያገኘችበት ስለሆነ ጌታ ሰላሙን በትንሣኤ ነው የሰበከው። ለሀገራችን ሰላሙን ስጠል፣ ሰላም ይስጠል። ተንሱ ለጸሎት ጊዜ ተሳለ ነበሉ። ተንሱ ለጸሎት ሰላም ለኩልክሙ ምስለ መንፈስከ። ይች ቃል የተባለችው መቼ ነው? በዘጠኝ ሰዓት ዓርብ ነው ጌታ በተሰቀለበት ጊዜ አዳም ይሄ አምላኬ አምላኬ የሚለው በአዳም ድምጽ አሁን ዝምሩንም ያበላሹት ምን ማለት ነው? ጉባኤ ቤት ያልዋለ ሰው ብዙ ባሰሙ ደስ ይለኛል። አምላኬ አምላኬ ሲል የአዳም ድምፅ ነው የሚባለው ይሄ ክርስቶስ ሰው ስለሆነ ሲናገር አዳም አፍ ላይ ተሰማ ነው የሚባለውና አዳም ተነስቶ ተንሱ የለም ይሄ አፉ ላይ ይሄ ሲመጣለት ተነስቶ በሲኦል ውስጥ ተንሱ ለጸሎት አለ። አአን በሲኦል ያሉ ነፍሳት ደግሞ እግዚኦ ተሳልን አሉ። ጌታ ደግሞ ጴጥሮስ እንደጻፈው በአንቀጸ ሲኦል በአካለ ነፍስ ወርዶ ሰላም ለሁላችሁ ይሁን ብሎ እሱ እንደ ከአንተ ጋር እያሉ እችን እየዘመሩ ከሲኦል ወደ ገነት የገቡባት ቤተክርስቲያንም ደግሞ ይሄንን ሰላም ተንሱ ወደ 16 ጊዜ ይባላል። እና መድኃኒዓለም ሰላም ይስጠን። እግዚአብሔር ከሁላችን ጋር ይሁን። ይህንን የመጣውን ሙሽራውንም ይጠብቅልን፣ ሌሎችንም ይመልስልን። እኛ ሌላውን መንቀፍ ሳይሆን በእውነቱ ይሄ የመምህር ጳውሎስ ውጤት ነው። መምህር ጳውሎስን ይጠብቅልን። እግዚአብሔር ከሁላችን ጋር ክፍል አንድን ያስተማሩን መጋቢያ ይላፍ መምህራችን መምሬ ኤፍሬም አምላካችን ካለ ሕይወትን ያሰማልን ቃለ ህይወትን ያሰማልን። በእድሜና በጤና ይጠብቅልን። ከዚህ በላይ እየተገኙ እንዲያገለግሉን እንዲያስተምሩና እንዲመክሩን መድኃኒዓለም ሰፊ ዘመናትን ረጅም ዓመታትን ይስጥልን። አሜን። ምስክርነት ልንገራቸው እና ብዙ ምስክሮች ከጀለ ያሉ የተወሰኑትን ነው፣ ጊዜን ለመጠቀም እንናገረው። በኋላ ደግሞ ሰዓታችን አይተን እናገራለን ማለት ነው። የመጀመሪያው ከሁለት ዓመት በፊት የመጀመሪያው ወንድ ልጅን አጣሁና መድኃኒዓለምን ጠየቁት። ምን ነው መድኃኒዓለም የሰጠኝ ልጅ ምን ነው ነሳሀኝ እየጠየኩት አንድ ልጅ ስጠይቀው ስለቴን ሰምቶ ሁለት አድርጎ ሰጠኝ። አሁን በሙሉ ጤንነት ላይ ይገኛል ልጆቼ ብለው የስለት መግለጫ ሁሉ አመተዋል፣ አመስግኑላቸው። እንደዚሁ ሌላ ደግሞ ልጄ ታሞብኝ ሰርጀሪ ተሰርቶለት አሁን በሙሉ ጤንነት ላይ ይገኛል። ይህንንም ያስተካከል ያደረገልኝ መድኃኔ ዓለም ነው፣ አመስግኑልኝ፣ ስለት አምጥቻለሁ ብለዋል። በእውነት በሚገባ ዛሬ በትልልቅ ሊቃውንት ነው ታጅበን ያለነው አሉ የሚባሉ የቤተ ክርስቲያናችን አይናማ ሊቃውንት ናቸው። ያሉን የመጀመሪያውን ክፍላን የሚያስተማሩ መምህራችን እንደዚሁ የምታውቋቸው ናቸው። አሁንም ክፍል ሁለት የሚያስተምሩን ትልቅ መምህር በመካከላችን ተገኝተውልናል። ስለ ሁሉም መምህራን የመምህራንን አምላክ እግዚአብሔርን ከፍ አድርጋቸው አመስግኑት አክብሮልን በመቀጠል መጀመሪያ በመግቢያችን የዘመረልን ወንድማችን የኦርቶዶክሳውያን እንቁ ዘማሪ ዘማሪ ዲያቆን አቤል መክል ይዘምርልንና ወደ ቀጣዩ መራ ክብር እንሄዳለን። እግዚአብሔር ከሁላችን ጋር ሁን። አትሄዱ፣ እግዚአብሔርን አመስግነን ተምረን ነው መሄድ ያለብን። የድል መጠቀም ስላለብን ነው። እባካችሁን ያልቸኮላችሁ አትሄድ እንላለን። ወደ ዘማሪው እንሄዳለን። በድጋሜ እንደምን አደራችሁ? አሜን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።